ዋራሽመትለው በረካችሁ ውድና የተከበራችሁ የሙናዊት ቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ብዙይበት። ዛሬ ማሳያችሁ ማለት ነው በላህማ መፍሩም ወይም በተፈጨ ስጋ ከበጣጥስ ጋር ኢዳም ወይም ወጥ እንዴት እንደምንሰራ ነው ማሳያችሁ። እንደምታየው እዚህ ጋር ማለት ነው ከዚህ እንትን ብያለሁ የተፈጨን ስጋ ወይም ላህማ መፍሩም እንትን ስለነበር ነው ፍሬዘር ስለነበረ ተልጅ ነውና ለቶሎ ምሳ አድርሽ ተብዬ ነውና ለዛ ነው እንደዚህ እንትን የሆነው ማለት ነው። ለማንኛውም ይህንን ማለት ነው መጀመሪያ ላይ እንደዚህ በቀጠቁታላችሁ ማለት ነው። እንደዚህ ይህ እንትን ያለው ኮራኮራ የሆነው ወይም የተገለበለው እንትን መጠቅጠቅ አለበት እንደዚህ ማለት ነው። አያችኋታ ይህንን እንደዚህ ካደረግን በኋላ እዚህ ጋር እንደምትመለከቱት ማለት ነው። እዚህ ጋር የተፈጨ ቲማቲም አለኝ። ይሄንን እንደዚሁ ፍሪጅ ውስጥ ስላወጣው ፍሬዘር እንትን ነው ገና ታርጅ ነው ማለት ነው። እዚህ ጋር ደግሞ ነጭ ሽንኩርትና ቀይ ሽንኩርት አለ አንድ ላይ የፈጨሁት። እዚህ ጋር ድንች አለኝ። እዚህ ጋር ደግሞ ግባቶች ማለት ነው ቅመማ ቅመሞች እና በየአይነት አሉ። ጨው፣ ማጊ፣ ፍብላስ ወድ ከምን ኩስበራ ምናምን እነዚህ አሉ ማለት ነው። አሁን ምን አደርጋለሁ መሰላት ሰዎች፣ እዚህ ላይ የፈጨሁትን ቀይ ሽንኩርት እና ነጭ ሽንኩርት እጨምረዋለሁ ማለት ነው። አያችሁት አንድ ላይ አብሮ እንትን ማለት አለበት ከስጋው ጋር አብሮ ከስጋው ጋር መብሰል አለበት ማለት ነው። ውድ ቤተሰቦች የመወዳችሁ እና የማከብራችሁ በዚህ አጋጣሚ እንድታበረታቱኝ ማለት ነው። ሁላችሁንም ላይክ፣ ሼር ያደርጋችሁ ልታበረታቱ ለምን እጠይቃለሁ። እንዲሁም ደግሞ አይዞሽ ምን እያላችሁ የምታበረታቱኝ ጉልበት ለምትሆኑኝ በሙሉ የምር አይደለም እጅግ በጣም አመሰግናለሁ። በነገራችን ላይ ካሜራው በእጅ ይዤ ስለምቀጥ ብዙም አይታይም ጥርት ብሎ። ታውቃላችሁ እንግዲህ አብዛኞቻችን መቼም ከመዳን ቤት ማለት ነው የአብዛኞቻችን። አሁን እኔ ለምሳሌ አታቅም ሲልየዋ ማለት ነው እንደምሰራ እንደዚህ ማለት ነው። ካወቀኝ ከባድ ነው አንዳንዶቹ ማለት ነው እና እንደዚህ መቃጫው ምናምን ራሱ ትንሽ እነሱ ትንሽ ከኔ ለየት ሲሉ ነው ማለት ነውና፣ ያው እንግዲህ ቤተሰቦች እኛው በእኛ መተጋገስ እንረዳዳ ማለት ነው። ደግሞ አላህ ብሎልን ምን ፈጣሪ ብሎልን አሳክቶልን ደን ወደ ሀገራችን ገተን ደግሞ በስነ ስርዓት የምንሰራበት ይሆናል ማለት ነው ከዛው ያደርሰንና እስከዛው ድረስኛ መተጋገዝ አለብን ማለት ነው። እኛው በእኛ መረዳዳት አለብን። ላለ ቤተሰቦች እኛ ጀማሪዎች ለማጆች፣ ያው እንግዲህ ያ ትልልቅ ይትበር ያላችሁ የእኛ ቪዲዮ መጥቶ መቼ የሚያየልን የለ። ያው እንደኛ የኛ ቢጤ የሆኑት እንደኛው ያለ ነው። ካልተጋገዝ እና ካልተያየን ሸር ካልተደራረግን ማለት ነው ሌላ ሰው የሚሄድን የለም ና እኛው በእኛ መረዳዳት አለበት ነው የምለው ማለት ነው። ቤተሰቦቼ፣ እንደምትመለከቱት አያችሁታ። እና በጣም አሪፍ ነው ቤተሰቦቼ። የተወደዱላችሁ ሞክሩት። በጣም አሪፍ ነው። የኔ ሰዎች በጣም ይወዱታል ማለት ነው። በጣም እንደዚህ አድርጌ ሲሰራ በጣም ነው የሚወዱት እና ሁሉ የኔ ሰሪ ነው ደግሞ ማለት ነው ሚወዱት እናሞክሩት እወድታላችሁ እጣፍጣል ማለት ነው። ቤተሰቦች አሁን እንደዚህ ሽንኩርቱ ትንሽ አብሮ ከበሰለ በኋላ ከለሃማው ጋር ምናምን ከበሰለ በኋላ አሁን ምን ጨምራለሁ መሰላችሁ? ቅመማ ቅመሞችን እንጨምራለሁ። አብሮ ማለት አንድ ላይ አንድ ላይ ሆኖ እንደዚህ በደንብ ጥቅስ ካደረግኩ በኋላ ምን አደርጋለሁ መሰላችሁ? ወይ ቲማቲሙን እጨምራለሁ።

በኋላ ትንሽ ከመሰለ በኋላ ደግሞ በጣም ትጨምራለሁ ማለት ነው። ቀጣይ ሆን አሳያችኋለሁ። እስከዛ አብራችሁን ቆዩ። ሰላም ቤተሰቦቹ እንዴት ቆያችሁ? ተመልሼ ነታለ። በዚህ መልኩ ቀጥታ ምን አደርጋለሁ። በጣም ሲል እንድንጀን ጨምራለው ማለት ነው ጋይስ እንደዚህ ተለቅ ተለቅ አርቄ ነው ፍሮን ውስጥ ስለማስገባው እና እንደዚህ በተላልቁ ነው ምከትፈው ማለት ነው። ጎረድ ጎረድ አርቄ ማለት ነው። በጣም ትን እንዳይል ቢቡክት እንዳይል ማለት ነው። አያችሁት። አሁን ይሄ ትንሽ እንትንሽ ቢያንስ አንድ አስር ደቂቃ አስራ አምስት ደቂቃ ምናምን አብሮ እንደዚህ ቆይና ከዛ ምን አደረገዋለ መሰላችሁ? ብሮን ነው የማስገባው። ብሮን ነው ማሳያችኋለሁ። እንደ እንደ ነው ደግ ብሮ እንደ ማድረግ ማለት ነው። ቤተሰቦች በዚህ መልኩ አልቋል ማለት ነው። እንደምታዩ ማሻአላ፣ ተባረከላ ከዛ የት አደረገዋለ መሰላችሁ

ይመስላል ጋይስ። ይሄ እንደምታውቁ ከዛ ምን አረጋለሁ መሰላችሁ? ሰዎቹ እንትን ይወዳሉ። ዝብዳ ዝብዳ ነው የሚባለው። እዚህ ጋር ዝብዳ አለ። ዝብዳና ቃሪያ አረጋጋታለሁ ማለት ነው በዚህ መልኩ አረጋለው ማለት ነው። ከዛስ ምን አረጋለው መሰላች በረሴ ሸፍነዋለው ማለት ነው።